ዓለምን ያድናል፣ ህይወትን ይሰጣል፣ ሰውን ይለውጣል። ነፃ ያወጣችሁ ታላቁ ወንጌል እልል ካለ እግዚአብሔር ከጭብጨባ ጋር በጌታ ቃል አንብብላችሁ እንዲህ ነው የሚለው። ኢየሱስም ይላል ወደዛ ሲመለስ ተራበ። በመንገድም ማጠገብ በለሳይቶ ወደ እሷ መጣ፣ ከቅጠል ብቻ በቀር ምንም አላገኘባትም። ለዘላለሙም ፍሬ አይገኝብሽ አላት። በለሲቱም ያን ጊዜ ደረቀች። ደቀ መዝሙሩም ይህን አይተው ደቀ መዛሙርቱም ይህን አይተው ስለ በለሲቱ ያን ጊዜውኑ እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደሆነባት ብቻ አታደርጉም፣ ነገር ግን ይህን ተራራ እንኳን ተነቅለ ወደ ባህር ተወርወር ብትሉት ይሆናል። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ክብር ለጌታ ይሆን፣ ጌታ ይባረክ። እምነት ቢኖራችሁ ባትጠራጠሩ የሚል ቃል አላያችሁ? በጣም አንድ እምነት እና ጥርጥር ሁለቱ አብረው አይሄዱም። እና እምነት ቢኖራቸው አለ። ያቺ በለሲቷን ትድረቅ ሲል ደረቀች። በጣም ተደንቀው፣ ጌታ ሆይ ችኩ ትናንትና በዚህ ጋር ስታልፍ ቃል ያወጣባት ደረቀች ሲሉት፣ ምንም የሚያስደንቅ እኮ አይደለም። እናንተ እምነት ቢኖራችሁ ባትጠራጠሩ፣ እላችኋለሁ ይሄን ተራራ ተነቅለ ሂድ ብትሉት ይሄዳል። ደግሞም በጸሎት የምትለምኑትን ሁሉ ትቀበላላችሁ። እስቲ አሜን። ቁልፉ ምንድን ነው እምነት ነው የዳነውም በእምነት ነው ዘላለም ሕይወትን ያገኘ ነው በማመን ነው በእኛ እምነት ሳይሆን በእግዚአብሔር የተስፋ ቃል ላይ አምነን ነው ዛሬም ደግሞ በረከቶቻችን ወደ እጃችን የምናስገባው በእምነት ነው ከደሳዊውንም በረከት በምድርም ያለውም የትኛውም ነገር እግዚአብሔር ላንቺ ያለውን እግዚአብሔር ላንተ ያለውን የምትወስደው በምንድ ነው በእምነት ነው እምነት ማለት እጅ ነው። እግዚአብሔር ውሰድ ብሎ የሰጠንን ነገር የምንቀበልበት እጅ ማለት ነው። የሚጠራጠር ሰው እጅ እንደሌለው ነው ማለት ነው። እግዚአብሔር አምጥቶለት ለመቀበል እጅ የለውማ። ስለዚህ እምነት ማለት እጅ ነው፣ መቀበያ እግዚአብሔር የሆነውን የትኛውንም መንፈሳዊ በረከት የትኛውንም ከሱ የሚለቀቀውን የሚያምኑ ናቸው ለሚያምኑ ሰዎች ነው። እንደ ማርያም የእግዚአብሔር ባሪያ እንደ ቃል ይሁንልኝ ለሚሉ ዛሬም እግዚአብሔር ታምር ያደርጋል። ይህ ተራራዎቻችንን ነቅሎ ይጥለዋል። የምድራችን የምድራችንን ተራራ በግል ሕይወት የገጠማችሁን ተራራ የሚነቅለው እምነትሽ ነው። እምነት ስንል እንደዚህ እንደ ፌዝ ሙቭመንት አይነቱ አይደለም ዝም ብሎ በራስ ላይ በእምነት ላይ እምነት መደረብ ሳይሆን በእግዚአብሔር ቃል ላይ የሆነ እምነት እግዚአብሔር አደርጋለሁ ያለውን ይችላል ማለት እግዚአብሔር እንዲህ አደርጋለሁ ሲል አሜን የጌታ ባሪያ የእግዚአብሔር ቃል እንደ ቃል ይሁን አምናለሁ ብለን ፀንቶ መቆም ነው እምነት የእግዚአብሔርን ቃል ይዞ ፀንቶ መቆም ነው እግዚአብሔር ይችላል ብሎ ማለት ነው ከሁኔታ በላይ ተራራ ቆሞ የኔ አምላክ ይህን ተራራ ሊያፈርሰው ይችላል ስት አመንሽ ማለት ነው። ለምን? በቃሉ ነው። ለሚያምን ሁሉ ይቻላል። ለማያምንስ ምንም አይቻልም። ምንም ቢጸለይ፣ ታዋቂ የሚባል አገልጋይ ወይም ማንም መቶ ቢያደርግ፣ እምነት ከሌለ አይሆንም። እምነት ቻናል ነው፣ መተላለፊያ ስለዚህ ወገኖቼ ዛሬ አይቻልም የምትሉት ነገር ካለ ቶሎ ቀይሩ። ይቻላል በሉ። በእግዚአብሔር ይቻላል። አንቺም አይቻል በሰው ዘንድ የማይቻል በእግዚአብሔር ዘንድ ዛሬ በሰው ዘንድ የማይቻል በዶክተር ዘንድ ያልተቻለ በአካባቢ ተነግሮ ያልተቻለ ያልተፈታ ማን ይፈተዋል ተብሎ የታተመ በሰባት ማህተም የተዘጋ ቢኖር እግዚአብሔር ይችላል። ስለዚህ ይህን ተራራ አምናችሁ ብትጸልዩ ይሆናል። በዚህ ሳምንት አንድ ሰው ምስክርነት ሲሰጥ በዚሁ በአሜሪካ ሀገር በኦክላሆማ ላይ ያሉ ነጮች ቸርች ውስጥ ያለ አንድ ፓስተር ነው እና ሚስቱንም ጠርቶ ምስክርነት ሲሰጡ ሰው በጣም የሚገርም ነገር ነው። የዛሬ 18 ዓመት የሆነ ነገር ነው። ሚስትየው ትናገራለች። ምንድን ነው የሆነው? ሴትዮዋ ከተጋቡ በኋላ ያው እንግዲህ ልጅ ማግኘት እየፈለጉ ልጅ አላገኙም። ረጅም ዓመት እና ምርመራ ሲደረግ ደግሞ በማህፀን ላይ ያለ እጢ ነገር ስላለ ከዛ የተነሳ ስድስት ዶክተሮች አፕሩቫል ሰጥተዋል፣ መውለድ እንደማትችል። ስድስት ትልልቅ በአሜሪካ ያሉ ዶክተሮች አይቻልም ብለው ምክንያቱም አደገኛ ስለሆነ የነበረው የእጢ ከዛም በሰርጀሪም ብዙ ነገር ተደርጎ ምንም ከዚህ በኋላ የልጅ ነገር የማይታሰብ ነው ተብሎ ተዘግተዋል። ሴትዮዋ ግን እምነት አላት። እግዚአብሔር ይችላል እያልኩል ነበር አለች። አንድ ቀን የሆነ የእግዚአብሔር ሰው በዚህ በቴሌቪዥን ማለት ነው እየሰበከ እያለ ምንም ኖርማል ሰባኪ ነው፣ የተለየ ፕሮፌትም አይደለም የእግዚአብሔርን ቃል ልክ እንደዚህ አካፍሎ ለሚያምን ሁሉ ይቻላል ብሎ ሰበከና ጸሎት ሲያደርግ እጁን እንዲህ ዘርግቶ በቴሌቪዥኑ ላይ እንዲህ አሁን ምታምኑ ጸል ያለው ብሎ እንዲህ ሲል፣ አሁን የዚህን ሰው እጅ በቴሌቪዥን ብነካው በጣቴ ማሕፀኔ ይፈወሳል እወልዳለሁ ብዬ አመንኩ አለች። ይገርማል። የእግዚአብሔር እምነት ልክ እንዲህ እጁን ዘርግቶ እንዳለ ቴሌቪዥኑ ሄድኩና በጣቴ በኢየሱስም ስላለች የሆነ ኃይል ውስጥ የገባለች እምነት ነው። የእግዚአብሔር ኃይል በጣም የሚገርም ነገር ነው እና የሆነ ነገር ተሰማኝ፣ እና በዛ ሳምንት ጀምሮ የሆነ ቅልል ያለ ነገር ተሰማኝ አለች። እንዲህ በቃ ሲጸለይ በቴሌቪዥን ስክሪን ነው። እግዚአብሔር ታላቅ ነገር ያደርጋል። አሜን። ከዛ ዶክተሮች ጋር ከጥቂት ከአንድ ወር በኋላ ሄዳ ስትመረመር የለም፣ ያ ነገርም የለም ማዕፀኗ አዲስ ሆኗል። መውለድ እንደምትችል ሁሉ ተነገራት። ከዛ በኋላ አሁን ልጇ አስራ ስምንት ዓመት ልጅ ነው ልጇ ያለዛው አብረው የአስራ ስምንት ዓመት ልጅ አድርሳለች በመለኮታዊ ኃይል ሃሌሉያ። አይቻልም በተባሉ በትልልቅ ዶክተሮች የተዘጋና የታተመውን ነገር ይቻላል አለች። በመሮጥ አይደለም፣ ብዙ ቦታ በመንከራተት አይደለም። ባለሽበት በስክሪን ላይ እንኳን እግዚአብሔር ኃይል ያልፋል ብለሽ ካመንሽ ይነካሻል። እግዚአብሔር የማይሰብረው ነገር እምነት ነው። በቃ ቀሚሱን የዳሰስኩ እንደሆነ እድናለሁ አለቻች ሴት ቀሚሱን ዳሰሰች፣ አመነች፣ ሆነላት። ዛሬም የኛ እግዚአብሔር ሃሌ ሉያ የኛ ኢየሱስ የሚሳነው ነገር የለም። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ጌታ ይባርካቸው። ጠብቁ። እግዚአብሔር ለምን እግዚአብሔር ይህን ያዘጋጃችሁ እንዳለ አላውቅም። ዛሬ የምትነኩ ሰዎች አላችሁ፣ የእግዚአብሔር ጣት ይነካቸዋል። እግዚአብሔር በቃሉ አልፎ ቀንበራችሁ ዛሬ ይሰበራል። የዛች ሴት ለረጅም ዓመት ቀንበር በስክሪን ላይ ባለው ተች አድርጋ ማዕፀኗ ተፈወሰ ልጅ ወልዳ፣ ዛሬ የአስራ ስምንት ዓመት ጤናማ ልጅ አጠገቧ ቆሟል። ሃሌሉያ የእኛ ኢየሱስ የሚሳ ነው የለም። ወንጌላችን ተረት ተረት አይደለም። ወንጌላችን እውነት ነው። የታመመን የሚያድን የተሰበረን የሚጠግን የሞተን የሚያስነሳ ወንጌላችን፣ የኢየሱስ ወንጌል አሸናፊ ነው። ጌታ እግዚአብሔር ይዳብሳችሁ፣ ይንካችሁ፣ ይጎብኛችሁ፣ እጁም በእናንተ ላይ ያድርግ። በኢየሱስ ስም የእግዚአብሔር መንፈስ ዛሬ በኃይል ይለፍ፣ ዛሬ በክብር ይለፍ። አሁን በሚሰሙት ሁሉ ላይ ጌታ እግዚአብሔር ሆይ የጌታ እጅ በእነሱ ላይ ይለፍ። የእግዚአብሔር ጣት እንደእምነታቸው በኢየሱስ ስም እንዲያልፍ ይጸልያለሁ። ወንጌል ወንጌል ዓለምን ያድናል፣ ሕይወትን ይሰጣል፣ ሰውን ይለውጣል። ነፃ ያወጣችሁ ታላቁ ወንጌል እልልታለ እግዚአብሔር